መጽሐፉም እናንብብ። የእግዚአብሔር ቃል በጣም የምወደው የአምላክን የእግዚአብሔርን ቃል አነባ ነው። ሃሌሉያ። ሳምሶን መልሶ እንዲህ ነው ያለው፣ ምዕራፍ 15 መሳፍንት ምዕራፍ 15 ቁጥር አንድ ጀምሮ ያለው ቶሎ ቶሎ ነው የሚሄደው። ከጥቂት ጊዜ በኋላ በስንዴ መከር ወራት ሳምሶን አንድ የፍየል ጥቦት ይዞ ሚስቱን ለማየት ሄደ። እርሱም ሚስቴ ወዳለችበት ጫጉላ ቤት ልግባ አለ። አባቷ ግን እንዲገባ አልፈቀደም። ይሄ ናውር ነው። አንድ ጥቦት ይዞ ሚስቴ ወዳለችበት ቦታ ልግባል። አባቱ ግን ከለከለው። አጠገብ ያለው ሰው ወደ ተከለከልክበት ቦታ ዛሬ ማታ ነው የምትገባው። በ ሶሪ ዛሬ አንዳንዶቻችሁ ያላገባችሁም ካላችሁ መልዕክትን አንድር ላይ አድርጉ። ኢየሱስ ጌታ ነው። ዛሬ ወደ ተከለከልክበት ቦታ ትገባል። ጉባኤው አሜን አላለም። ዛሬ አንዳንድ ሰዎች አሰራም ይሄ ቦታ ያንተ አይደለም፣ አንተን አይመጥንም፣ ከገንዘቢ ጋር ከአቅሚ ጋር አይሄድም። ወደ ተባልክበት ያንተ ራእይ ወደ አለበት ያንተ መንገድ ወደ አለበት እዛ ቦታ ዛሬ ማታ ትገባለህ። ዛሬ ማታ እስቲ አንድ ሰው አሜን ይበላ። ኢየሱስ ጌታ አባቱ ሚስቱ ወዳለችበት ቦታ ጫጉላ ቦታ እንዲገባ ብሎ ሳምሶን አንድ ጥቦት ሲሄድ ይዞ ሲሄድ አባቱ ከለከለው። ከዛ አባቷም ፈጽሞ የጠላት መሆንን ስለተረዳው ለሚዜ ድሬለታለሁ፣ ታናሽ እህቷ ከእርሷ ጋር ይልቅ ከእርሷ ይልቅ ውበት ውብ አይደለችምን? እርሷን አግባት ብሎ ሳምሶን ያልፈለጋትን የፈለጋትን ከልክሎ ያልፈለጋትን ሰጠ ማለት ነው። አይደለም ይለው አይደል? የፈለጋትን ከልክሎ

ላራክፍ ነበረ ለ አዎ ለአንዳንዶቻችሁ ይሄ መልእክታችሁ ነው። ስራ ቦታ ማትፈልጉበት ነገር አለ፣ ቤት ውስጥ ማትፈልጉበት ነገር አለ፣ ትዳር ላይም አለ፣ ቦታችሁም ላይ አለ። መልክት አለች የአባቶቻችሁ አምላክ ከእናንተ ጋር ይሆናል። እቆይ መልክተን ልጨርስን እንትሉ ላርገው ከዛ አንተ እንደ ጠላት መስሎኝ በቃ፣ ለሚዘ ድሬ ለታለው ስለዚህ፣ ከእሷ ታናሽ አለች፣ እሷ ደግሞ ውብ ናት። እሷን አግባ ነው ሳምሶን። እሷን አልፈለጋት፣ ውብቱን ምንቱን ሳምሶን ግን ስለ ውበቱ አይደለም። ሳምሶን የወደዳትን አንተ ወደደ፣ አገባት። ከዛ ጥቦት ይዞ መጣ፣ ተከለከለ፣ ማለት ነው። አይገርም እ ወደዳት፣ አገባት። ከዛ ሲመለስ ጥቦት ይዞ መጣ። የወደዳትን ደግሞ አባቷ ከልክሎ ለሌላው አግብቶ፣ ያልፈለጋትን ይዞ ጠበቀ። ከዛ ቁጥር ሶስት ላይ ሳምሶን እንዲህ አለ ከእንግዲህ በፍልስጤማያን ላይ በማደርጋው ጉዳት ተጠያቂ አልሆንም፣ አለ ከዛ፣ አልሆንም አላቸው። ከዚያም ወጥቶ በመሄድ ሶስት መቶ ቀበሮችን ያዘ። የሁለት ሁለቱም የሁለት ሁለቱን ጭፍራ አንድ ላይ አካሰረ። በኋላ ችቦ ወስዶ ጥንድ ሆኖ ከተያዘው ጭፍራ ጋር አሰረው አሰረው ችቦውን በእሳት አቀጣጥለው ቀበሮቹን በፍልስጤማውያን እህል አዝመራ ላይ ለቀቃቸው። ነዶውንም የቆመውን አዝመራ እንዲሁም የወይኑን የወይራውን ተክል አቃጠሉ ትላል። ይሄ ሳምሶን ስለተከለከለ ያደረገው እርምጃ ነው። አጠገብ ያለው ሰው ቅባት ከእርምጃ ጋር ነው ሄደው በል ዝም ብለህ አታቅልል ብለው እንትን አታቅልል ቅባትን ቅባት አይቀልም አታቀለው እርምጃ ውሰድ ባለ። አንዳንድ ሰው ቅባት አለው እርምጃ ግን አይሄድም። አንዳንድ አንድ አንድ ጊዜ በጣም አንድ አንድ ጊዜ ምን መስለ፣ ብራዘር ቅባት አንተ አቅፈ የምታኛ ጉዳይ አይደለም። ቅባት የእግዚአብሔር ንብረት ነው። የእግዚአብሔር መክሊት ነው። እግዚአብሔር ሙሴ ጋር መጥቶ ምን አለ? እጅ ላይ ምን አለ ያለው፣ እጅ ላይ አለው በትር ነው። እንዴ ታዲያ በትር ይዘ ለምን ታስጨዋለ? ለምን ትጮሃለ? ያለው ባህሩን ምተዋለ፣ ለሁለት ይከፈላል አይደል? ይሄ እያለቀሰ ያለው ህዝብ ያልፋላል አይደል? ዛሬ ማታ ላንተም ለቤተሰቦች ማለፍ ይሆን። እስኪ አንድ ጊዜ ከነጋር እግዚአብሔር አለ በሉት። ከዛ እንዲህ በሉ፣ ይሄ ይሄ መልዕክትህ ነው ቅባት እርምጃን ይፈልጋል ይጠይቃል። ብሎት አለ ቅባት ብሎት አለ እግዚአብሔር። እዚህ አካባቢ ብዙም ቅባት አይጠራም፣ ግን ዛሬ መጥራት አስለምዳለሁ። እዚህ አካባቢ ቅባት አይወራም፣ ወሬ ነው የሚወራው። የተወጋ አይሆን አጠገብ ያለው ቅባት ነው የሚሰራው። ብላ እግዚአብሔር ሳኦል አርባ ዓመት ያልሰራው ዳዊት በአንድ ቀን ሰራ። ይሄ ነው ቅባት። እስኪ ቅባት እስኪ አንድ ጊዜ ከነቅባት በል። እነሱ ያልጀመሩበትን እርምጃ አንተ ትጀምራል። በምን በቅባት። እነሱ እያላቸው አይጀምሩም። አንተ ግን በቅባት አድያ ማዳ አጠገብ ያለው ቅባት እርምጃ ይፈልጋል። በለህ ቤት ዲ ትጀምር አሁን እዚህ ጀምር በለህ። ቅባት ጊዜ አይሰጣም በለህ አለ። ቅባት አል ሌሉያ አንዳንድ ሰዎች ላይ ቅባት መጣ። ፊታቸው የሚያበራ ቤታቸው የሚያበራ ጨለማውን የሚያበራ የሞትን ጥላ የሚሸብር አንዳንድ ሰዎች ቅባት መጣ። ቅባት መጣ። እዚህ መሀል ላይ ቅባት መጣ። እዛ ጥግ ላይ አንድ ወጣት ላይ ቅባት መጣ። ይችላላ ያው ስሙ ቅባት። አንዳንድ ጊዜ ምን ይፈልጋል? ለአንዳንዶቻችሁ ኤ መልስ ስለሆነ ነው። ቅባት ምን ይፈልጋል? ለምሳሌ ልጨምር፣ ማሳው ሐሳቡን አልጨረሱ የመጽሐፉን ሐሳብ አልጨረስኩም፣ ልጨምርላቸው። ኤልሳ እግዚአብሔር ምን አለው? በአንተ ሁለት እጥፍ የሚያገለግለውን የሳፋጥን ልጅ ኤልሳን አይደለም ነው። ኢየሱስ ጌታን ኤልሳን ትቀባልኛለህ አለው። ማን እግዚአብሔር። ከዛ ወዲያው ኤልያስ ወደ ኤልሳ ጋር ሲሄድ ኤልሳ እያረሰ ነው፣ እርሻ ስለ ቅባት አቅም ግን ምጋርመ ባቅም ቅባት ያሳውቃል ከባህዳ አጠገብ ዛሬ አንድ ቤት ቃል ጭምር ይቀየራል ብላ ሌላ ድምፅ የሚያወሩ ሰዎች አሉ። እይ ከዛ ሰውየው ስለ ቅባት አያውቅም። ከዛ ግድ የለም ይወርድ በል ያስለምዳል አለ፣ ያለማምዳል ከዛ የሚገርማችሁ ኤልያስ ኤልያስ መጎናጸፊያ በኤልሳ ላይ ጣለውና ከዛ መጎናጸፊያ እንደወደቀ ሃሌሉያ አንዳንድ ጊዜ መጎናጸፊያ ምገር ምን እንደሚያጣል፣ ያስጥልሃል። ምን ያደርጋል? ያስጥልሃል። ከዛ ልክ ከኤልያስ የወደቀውን መጎናጸፊያ እንዳነሳ ነው የምለው። ሃሌሉያ! መጽሐፍ እንደሚናገረው ከዛ ተከተለውና ከዛ ነቢያቶች መጡ እና መጽሐፍ ሀምሳ የሚያክሉ ነቢያቶች መጡና አንተ እግዚአብሔር ሰው ኤልያስ እንዳረ እግዚአብሔር ከአንተ ላይ በቃ ይወስዳል ወይ የት ትሄዳለህ? ምናምን አለው። ከዛ እንዳለው ኤልሳ ዝም በሉ አላቸው። አቤት እግዚአብሔር እግዚአብሔር ሲጠራኝ አለ። ሃሌሉያ ኤልያስ ተስፋ አድርጎ አይደለም አለ፣ ራሱ ተስፋ ሊሆነኝ ነው አለ። ሰው ተስፋ ላይሆን ይችላል፣ እግዚአብሔር ግን የዘላለም ተስፋ አለ። አሜን። ከዛ የመጀመሪያው ጠላት መጣ። እግዚአብሔር አለ፣ በሕያው አምላክ እምላለሁ እኔ ከተጣበቅሁት ነገር ከገባኝ ነገር ከሰማሁት ነገር አለ አልለኝም አለ። እስቲ አንድ ጊዜ ቅባት እርምጃ ይፈልጋል ት ታለ እርምጃ ይፈልጋል። በጣም ይኸው፣ ሌላ ልንገራችሁ። ከዛ መጀመሪያ አለፈው ይላል። ከዛ የሚገርማችሁ ካለፈ በኋላ ካለፈ በኋላ የእሳ ሰረገላ፣ የእሳት ፈረስ እንደገና በመጎናጸፊያ አባቶች በእግርና በታቦት የከፈሉበትን ጁርታኖስ ሄሎ እሱ ግን በመጎናጸፊያ ታሪክ ጀመረ። እርምጃው በአንተ ታሪክ ሊጀምር ነው። እግዚአብሔር ባወራችሁ ነገር ላይ አትደራደሩ። አሜን። እግዚአብሔር በነገራችሁ ነገር ላይ እናንተ በሰማችሁበት ነገር ላይ አትደራደሩ። ሃሌሉያ። ከዛ ልንገራችሁ ሌላው ነገር ስለ እርምጃ ነው የማወራው ዛሬ። አሜን። ስለ እርምጃ ነው የማወራው። ሌላው ልንገራችሁ፣ አብርሃም ጋር እግዚአብሔር መጣ፣ ልጅን ይስሐቅን ሰዋልኛ ነው ሚገርማችሁ፣ ይስሐቅ በዛን ጊዜ ገና አብርሃም ከብዙ ዓመት ከ25 ዓመት በኋላ ያገኘው ወጣት ልጅ ነው። በጣም የሚያምር አባቱ አብርሃም የ25 ጥያቄ የረሳበት ልጅ ነው። እግዚአብሔር መጣናት ልጅን ልጅ ይስሐቅን ሰዋልኛለ። ከዛ ካረገዘችው ከጠነሰችው፣ ከወለደችው፣ ካማጠችው ከእናቱ ከሳራ ጋር ሳይማክር ብላቴናውን ማለዳ ይዞ ተነሳ። ስቲ አንድ ሰው ምን ግዴልም ግድ የለም። አሜን በል። እግዚአብሔር ካወራ ብቻ ተነሱ። ምን ማጃብ ያስፈልግም። እግዚአብሔር የተናገረው አሳጅቦ አይደለም፣ ብቻው ነው ያወራው። ብቻውን ይሰራል። አጠገብ ያለው ቅባት እርምጃ ይፈልጋል አትሉም? ከዛ ስሙ አንዴ። ከዛ ልክ ወደው ሀሳቡን አሁን ሳምሶን ጋር ሰዎቹ ጭራሽኑ ፍልስጤማዊው ያኔ አይሁድ ፍልስጤማውያን አገቡ። ከዛ ጭራሽ ከወገናችን ማግባቱ አልፎ ደግሞ ስንዴያችን ጭምር፣ እህላችን ጭምር፣ ወይናችን ጭምር በእሳት አቃጥሏልን ያሉት ፍልስጤማውያን። ከዛ የሚገርማችሁ እንድናዩ ነው። ልክ ከዛ ፍልስጤማውያን መጡና ሳምሶን እንዲያሉት ስሙል ሳምሶን ቤተሰብ በሙሉ አጠቃላይ አይሁዳውያን በሙሉ ሳምሶን ቤተሰብ በሙሉ እንዲህ አሉት ስማ ስንዲያችን አቃጥሏል ወይዘራችን እናጠፋለን ይሄን ስንዲያችን ያቃጠለውን የተበቀለን ሰው አሳልፋችሁ ስጡ ብሎ ከዛ ወደ አይሁዳውያን መጡ ፍልስጤማውያን ከዛ ፍልስጤማውያን መጡና እንዲህ አሉት ስማ አቤት አንተ ሳምሶን አቤት ቆይ ፍልስጤማውያን የኛ ገዢዎቻችን መሆናቸውን አታውቅም ምን ያሉት ከኛ ዘር እኮ ፍልስጤማውያን የሚደፍር ማንም የለም! እንዴት ልትደፍር ቻልክ? አጠገብ ያለው የቅባት እርምጃ ነው ማለት ቅባት። ብዙ ጊዜ በል ሰውና ሰይጣን ያቆመውን ድንበር ይዘላል። ብለህ አሁን ዛሬ አዲስ ድንበር ትዘያለሽ። አሜን ሰው ልጫርስ ነው ነው በቃ ስብከተል ልጨርስ ነው፣ ግን የሆነ ሰው ዛሬ የሆነ ድንበር ቤተሰብ ያስቀመጠው ዘመድ ያስቀመጠው ጓደኛ ያስቀመጠው ያንን ድንበር ትዘላለህ። Are you with me? አጠገብ ያለው በል ቆይ፣ ስሙ፣ ቁጭ በሉ። ጌታ ይባርካችሁ።

ገዢ የሚባል ነገር አይገባውም ሄሎ ሳምሶን የሚገባው ኪዳኑ ነው ሄሎ ሄሎ ሳምሶን እንደ ፍልስጤማውያን የኛ ገዢዎቻችን መሆናቸውን አታውቅምን እንደት ዝንዳቸውን አቃጠል ካሉት ከዛ የገዥነት ሲስተም ከኢትዮጵያ ምድር ላይ ለአንድና ለመጨረሻ የተሰበረ ይሆን። አሁን ወደ የት እየገባው ታውቃለህ? ወደ ስብከት ዳይመንሽን እየገባው ነው። አጠገብ ያለው አልሴት እንበሉታለን። ሃሌሉያ። ያለ ኪዳን ያለ ኪዳን መሞት አይገርማችሁ? ያለ ኪዳን አንድ ቤት የሆነ ሰው ገዝቶ መኖር አይደብረም፣ አስጠላ። አቤት የኢኮኖሚ ሲስተም፣ የሀገርቱ ሲስተም፣ የሰዎቹ ሲስተም። ሄሎ ቱናይት ቱናይት ቱዴይ እግዚአብሔር ነቃለ። እኔ አላውቅም። አንዲት እህት የሰዎች ሲስተም፣ የከተማውን ሲስተም በዛን ጊዜ ሲስተሙ እንዲህ ነው የምለው፣ ገና በበር ላይ ሲስተሙ እንዲህ ነው የምለው፣ ፍልስጤማውያን አይሁዳውያን ይገዛሉ ነው ሲስተሙ፣ እንደዛ ነው የምለው። አጠገብ ያለው እኔ ሲስተሙን አፍርሻለሁ ብለው እስቲ ዝም ብሎ አማችም ካለ ይቅርታ አድርጊልኝ። ዛሬ ፊትን በደንብ ያውና እኔ ዛሬ ካንተ መንገድ ላይ ሲስተምን አፍርሻለሁ በደንብ ያው በደ በደንብ ዛሬ ካንተ ህይወት ላይ የመገዛ ሲስተም አፈርሻለሁ ባላ ከዚህ አዲስ አበባ ምድር ላይ ሲስተማችን ነው ስራችን ነው ምናምን የሚለው ሲስተም ዛሬ ፈረሻ። ራ ዳፋያ ከዛ ሰዎች ምን አመጡ መሰላችሁ? ምን አመጡ መ ሳምሶን ሄዶ የፍልስጤማን ሲንዴ ስለቃጠለ ምን አመጡ? ሲስተም አመጡ። ምን አድርገው እንደ አንተ ከመወለድ በፊት እኮ እንዳው አይደለም። አሁን ዛሬ በሰማሁ ነው አይደለም። ዘራችን ጭምር ሰዎቹ እንደሚገዙ አታውቁ? ምን አሉት? ከዛ ግድ የለም አሉና ሳምሶን ታዲያ አሁን ምን መሆን አለብኝ አላቸው። ሳምሶን ብቻውን አይደለ ብቻ ነው ግን እግዚአብሔር አለ። ሰዎች ሲስተምን ባመጡበት ሰውዬው ላይ እግዚአብሔር አለ። ስማ እግዚአብሔር ዛሬ በአንድ ህይወት ላይ ምልክት ያደርጋል። ከዛ ሲስተም ይበጠሳል። የከተማ ሲስተም ሄሎ ሄሎ እኛ ነን የሚል ሲስተም ዛሬ ተበጠሰ። ስሙ ከዛ ቆይ እ ለአንቺ ሲስተምን አሁን ተዘጋጅ፣ ሊበጠስ ነው። ስሙ ቃለን ስለሆነ ስሙ አያ የሰፈሩ ሲስተም፣ ዳንኪራ ሲስተም፣ ድግምት ሲስተም ሲስተማ ዛሬ ከአንድ ሰው ላይ ሲስተምን በጣም አንዳንድ ሰው እንዳገባ ሲስተማል። አንዳንድ ሰው ጤና ማበረከት እንዳገኝ ሲስተማል። አንዳንድ ሰው የሆነ ነገር ጀምሮ እንዳይቀጥል ሲስተማል። ካለህበት ቦታ ሰፈሩን እንዳትቀይር ሲስተማል። የሆነ ነገር ጀምረህ ሄደህ አንድ ጊዜ ሄደህ ሁለተኛ እንዳተር ሲስተማል። ግን መልእክት አለኝ ከሲስተም በላይዳ አጠገብህ ያለው በኔ ላይ ሲስተም አይሰራም፣ በሉት በኔ ላይ ባሉት አለክ ሲስተም አይሰራም፣ ባሉት ሰዎች ያቆምበት ሲስተም አይሰራም። ስራ ቦታ ላይ መስሪያ ቤት ላይ የሆኑ ሰዎች ያው ተስማምቶ ያቆምበት ሲስተም ተስማምቶ ላይ ላይሰራ ዛሬ ማታ ጨነገፈ። ያው ከዛ ምን አሁን ቆይ፣ ያው ላጠቃልል ሳምሶንን ምን ታደርጉኛላችሁ? ምን ልሁን አላቸው? ከዛ እነሱ ማሰር ነው የሚችሉት። ምንድን ነው የሚችሉት? ማሰር ነው የሚችሉት። ይሄ አዲስ ገመድ መምጣት ምናምን፣ ከፈለገ ጠፍር መምጣት ከፈለገ፣ ገመድ መምጣት ነው የሚችሉት እንጂ ይሄ መበጠስን አይችሉም። ማሰር ይችላሉ። ሚገርም የተተበተበውን መበጠስ አይችሉም። ከዛ አሁን ምንድን ነው የምናደርገው ታዲያ ምክር አንተን አንተን ለእኛ እዚህ ከተማ እዚህ እኛ የምንኖርበት አካባቢ ላይ በሰላም እንዳንኖር እኛን ከፍልስጤማውያን ጋር እያጋጨ ስለሆነ አንተን ለነሱ አስረክበን እንሰጣለን አሉ። ወይ እግዚአብሔር ይባረክ አንተን አሳልፈን ለዛም ኪዳን ያለው እግዚአብሔር ገና በእናቱ ማጠን እያለ እንዲያለው ጸጉሩ እንዳይላጭ እንዳይላጫለ ከሱ ጋር ሊሰራ ነው አለ።

ሰዎች ሲስተም ያቆማሉ። ቤት ክራይ ውስጥ በተለይ ክራይ ውስጥ ሆነ ከሆነ ክራይ ውስጥ ከሆነ ከሆነ ክራይ ውስጥ ከሆነ ይሄ ሰውየው ትንሽ ድምፁን ከፍ የሚያደርግ ከሆነ እንትኑን ከአንድ ወር በኋላ ቤቱን ልናሳድስ ስለሆነ በእንትኑን የሚፈልጉት እኮ ድምፁን ቀስ ከፍ እንዳታረግ ነው። ሲስተማቸው አይደለም የሆነ ነገር ነው። ገርማችሁ ግን ቱዴይ ቱዴይ ቤታቸው ይፍረስ። አንተ ቀጥል። አልገባ መልክታለ ከዚ እኛ እኛ አንተን በአዲስ ገመድ አስረን ለነሱ እንሰጣለን። ከዛ የሚገርማችሁ በቃል እናንተ ብቻ ብዙ ጊዜ የሚገርም በጣም ጥርቅምቅም አድርጎ የሚሰጋው ወገን ነው። በደንብ አርጎ ያቃልላ ኪስን ያቃል ዘርህን ያውቃል፣ የመጣበትን መንገድ ያውቃል። በደንብ አድርጎ የሚያስራው ዘመድና ቤተሰብ ነው ብዙ ጊዜ እና ሳምሶንን እኮ ያሰሩ ፊልስጤማውያን አይደሉም። ፊልስጤማውያን አይደሉም። የገዛ ቤተሰቦች የሥጋ ቁራጭና ቆያለ የሥጋ ቁራጭና ያጥንቱ ፍላጭ የሆኑ ሰዎች አስረው ከዛ ምን አደረጉ? ሳምሶን አቤት፣ ከዛሬ ቀን ጀምሮ እህ አንተ ታየኝ፣ ተገለጠልኝ የምትለው ነገር አቁም። ከዛ እንደውም አንተ ጥፋ ከነ ራእያይ ጋር ከነ ሕልም ጋር አንተ ጥፋ። ከዛ ይኸውነ በቃ ያንተ ይጣፋና ዛሬ አለቀሉት ደፈርከሉት ስማችን አስጠራ በሰላም እንዳንኖር አደረካሉ። ከዛ አስረው ከአንድ ዋሻ አመጡና ፍልስጤማውያን አይገርማችሁ አንድ የተቀባ ሰው ታስሮ ፍልስጤማውያን ሲያዩ ሳምሶን የሚባል አንድ ቃል በኪዳን የሚባል ነብይ በቃ የሚያንቀላፋ መንፈስ የተወጋዩ ነ አጠገብ ያለው እየተቀባው ሲታሰር እልል አትበልበል። እየተቀባ እግዚአብሔር የነካው ሰው መንፈስ ያለበት ሰው ሲታሰር ይልልልልልላ አትበል። አንዳንድ ጊዜ ፌስቡክ ላይ ቲክታክ ላይ አ እንትናኮ እንዲሆነ፣ አ እንትናኮ ተነሳ፣ አ እንትናኮ ወደቀ፣ አይባል አይባል። ጌታ ወይ ምን አልክ አንተ በዚህ ጉዳይ ላይ አንተ ያለበት ማለት ነው ያለበት። ከዛ ሰዎቹ እንዴ ለምን ገብ ፍልስጤማውያን የሚባሉ ሰዎች እንደው ለምን ደረስክ ነሱ ጋር ከዛ ያው አንተን የአንተ ስራ ያዋጣሉና፣ ከዛ መጥቶ ልክ የሚገርማችሁ ወዲያው ሳምሶን ወደ ፍልስጥኤማውያን መንደር ሲደርስ የእግዚአብሔር መንፈስ በሳምሶን አይገርማችሁ። ቆይ አንተ የእግዚአብሔር ሰው፣ ያው ዳዊት እንዳለ አባቴና እናቴ ተውኛል፣ አንተ ግን አለ ተቀበልከኛል። እግዚአብሔር ሰው በጣለበት መንደር ይቀበልሃል። ወይን ወይን ወይን ወይን እግዚአብሔር ዘር በጣለበት ቤተሰብ በጣለበት አጎት አያት አክስታው በጣለበት እሳ መንደር አህ ዋ ማይ ጋድ ዋ ማይ ጋድ ዋ ማይ ጋድ አንድ ሰው ጮሆ አሜን ይበል። ዛሬ ጠላት ባንቺ ቤት ጉዳይ ላይ እንዳይል መልዕክት አለኝ አንተ ወድቀህ እነሱ እልላይሎ አንተ ከስረ አንተ በርም በላይ ላይ ዘግተህ እነሱ እልልታቸው። ከዛ ፍልስጤማን እልል ብሎ ሳይጨርሱ የእግዚአብሔር መንፈስ ኪዳኑ ባለቤት የቃሉ ባለቤት አስጀምሮ ማለይ ትቶ አስጀምሮ መሀል ላይ ለጠላት አሳልፎ የማይሄድ መጣ። ከዛ ምን ዳታቀል ሃሌሉያ። ከዛ እንዲያል ሃሌሉያ። ሳምሶን ላይ የነበረው የነበረው መንጋጋ ሶሪ። ሰዎች ይሄ አዲስ ገመድ መበጠስ አይችልም፣ ይሄን አዲስ ገመድ ሳምሶን መበጠስ አይችልም ብሎ ያስሩበትን ገመድ ሃሌሉያ። ሳምሶን መቸስ በአቅሙ አይችልም፣ ግን አንድ የሚበጥስ ኃይል መጣ። በእናንተ ላይ የተሰራ መሳሪያ ዛሬ ማታ ከስሙ የተነሳ ከመንፈሱ የተነሳ ከቃሉ የተነሳ የተመጠሰ የሆነ ከዛ ሳምሶንን አንተ ሰዎች አስረው መንፈስ ቅዱስ ፈተው። ሰዎች ሄሎ ሰዎች አስረው ወገኖቹ አስረው ሄሎ ወዳጆቹ አስረው ቤተሰቦቹ አስረው ስሙን የሚያውቁ ስራውን የሚያውቁ አስረው። አንድ ፈቺ መጣ፣ ፈቺ መጣ። ከዛ እግር ላይ ያለው ወደዛ፣ እጅ ላይ ያለው ወደዛ፣ ግንባር ላይ ያለው ወደዛ። ሳምሶን ከወገኖች ፊት አንተ የገረመኝ ነገር ልንገራችሁ፣ ያው መንፈስ ቅዱስ እላይሽ ላይ ከመጣ በወዳጅና በጠላት ፊት ይፈታል። ቴ ምንድን ነው የማደርገው? ከኋላ በኩል ሄሎ ከዚህ ገመድ እሱ አይወጣም፣ ከዚህ ሲስተም አይወጣም ከተባልክበት ዛሬ ማታ የእግዚአብሔር መንፈስ ዳግም ያወጣል። ሁለተኛ ጊዜ ይፈታል በወዳጅና ጠላት ፊታ ወ

ሰው የሚያስረክሰው ነገር የሚቀድስ አንድ መንፈስ መጣ። ሰው የጠላውን ሰው ያቀለለውን ያቀለለው ነገር የሚቀድስ መንፈስ ከዛ መጣና ላዳካባ አጋባና ሀዳ ራባ ሀዳኪ ሎባ ተካባ ሀዳ ኖርማል መንፈስ ይወጋ ያው ከዛ የሚገርማችሁ በጣም ይገርመቃል ነገራችሁ በጣም ደስ ያረቃል። በጣም ደስ የሚለቃል። ይገርማችሁ ሰው ሕያው የሆነው ሰው ሙትን ከነካ መጽሐፍ ይረክሳል ነው ምለው። ግን ሳምሶን ሙቱን እንዳይነካ የእግዚአብሔር መንፈስ የወረደው በሳምሶን ብቻ አይደለም፣ አካባቢው ላይ ነው። ከዛ አንድ የአያ መንጋጋ አገኘ። አያ መንጋጋ፣ አያ መንጋጋ ለከበበው ጠላት አይሆንም። እግዚአብሔር ግን ከመጣ ብራዘር የተጣላ ነገር ኮሮ አያ መንጋጋ በዛን ሰዓት ለሳምሶን አይሆንም። እግዚአብሔር ግን ከመጣ በአያ መንጋጋም ትመታል። ሳምሶን አያ መንጋጋ አገኘልና ጠላቶችን ክምር በክምር አደረገ። ከዛ እግዚአብሔር ከፍልስጤማውያን መሐላ ከወገኖቹ መሐላ አስመለጠው። ዛሬ ማታ የበቀል መንፈስ እላይ ላይ ይመጣል።